ነቢዩላህ ሙሳ ነቢዩላህ ሙሳ ያኔ በአላህ ፍቃድ ሀይ ነበሩ ቅድም አሁን ሁለቱንም ጥያቄ በአንድ ልመልስልህ ሁለቱንም ጥያቄ በአንድ ልመልስልህ ሀይ ነበሩ ነቢዩላህ ሙሳ አየክ ሀይ ነበሩ በዚህ ሀይ እውነት በማንቆጥራ ነው በአላህ ችሎታ ማለት ነው በአላህ ጥበብ ስለዚህ ግንባር ለግንባርም ተገናኝተው ነበር ከማን ጋር ከሙሳ ጋር ግንባር ለግንባርም ተገናኝተው ነበር ስለዚህ ይህ አላህ ስብሀኑ ተዓላ ተአምር የታየበት አላህ የፈለገውን ሀይ ያደርጋል። አላህ በሙሳ ጊዜ ያንን ሰው ይህ ሀይ አላደረጉም? የሞተውን ሰውዬ ሱረቱል በቀራ ላይ አለ እኮ በስጋው ምሳን ምታው አላቸው፣ ሬሳው ምቱት አላቸው። ልክ ሬሳው ሲመታ ሬሳው ብድግ አለ እና እከሌን የገደለኝ ብሎ ሞታ። አላህ የፈለገውን ያስ፣ ገዳዩ ታወቃየ። ስለዚህ ይሄ የአላህ ተአምር የታየበት ነው። ያኛውም ታሪክ የአላህ ተአምር የታየበት ስለዚህ ያንን ታሪክ ነቢዩ አለይሂ ሰላቱ ሰላም ከሙሳ ግንባር ለግንባር ተገናኝተው፣ ያሁን ደግሞ ነቢዩ እኮ አይደለም አስቀንስልኝ ያሉት ራሱ ሙሳ ነው። ምን አዘዘህ ጌታ ያላቸው አያ፣ ምን አዘዘህ ጌታ ሲላቸው እሳቸው ምን አሉት? አይ ጌታዬ፣ አምሳ ሰላት ህዝቦች አይችልም፣ ሂድና አስቀንስ ነው ያሏቸው። ምክር ነው የሰጧቸው። ሲጀመር እሳቸውም ነቢዩም አደለም የለመኑት፣ አየክ ዛሬ እንደሚያደርጉት ያረሱሉላ፣ መደድ ያረሱሉላ እንደሚሏቸው እኮ አይደለም። ራሱ ሙሳ ነው ምን አዘዘህ ጌታ ያላቸው። ስለዚህ ይህ ምን ያሳያል? በፍጹም የሙሳና የነቢዩ አለይ ሰላቱ ሰላም ግንኙነት ለሞተ ሰው ይጠቅማል ብሎ ያንን የሞተ ሰው ሄዶ ለመለመን ምክንያት አይሆንም። ግልጽ ነው አለ ከብዙ አንጻር ይሄ ነው ሁለቱ ነው የጠቀስኩልህ። ሶስተኛ እያልኩ ጠቅስልሉ ሰማይ ዓለም የተከሰተ ነገር እና አይሆንም ይሄ ነቢያቶች የመነሳታቸው ነገር ይሄ የአላ ስ ላ ተአምር የታየበት። እሺ ባረከ ላሁ ፊክ ይሄ ነው አቡ አሎ ጀዛክላ፣ ጀዛክላ፣ ጀዛክላ። እሺ ቀጥል ወንድማሽ ከሾመ ብሎ የፈሰሩበትን አሳየኝ። ለኢሳ ከምስሌ ሸይኡን የሚለውን ሲያብራሩ ያው ፊቅዩ ላብሳት ኪታቡ የሆነ ማንም ሰው ማውረድ ይችላል። ፊቅዩ ላብሳት የኢማሙ አቡ ሀኒፋ ጫቱን ወደዛ አድርገው፣ ባረክላ፣ ጫቱን አታስተዋውቅ፣ ወደዛ አድርገው። ይሄ የእንትን የሱሰኛ እንትን አታሳየን፣ እሱ እንትን ጫቱን አታሳየን፣ ወደዛ አድርገውረ፣ ወደዚህ አድርገው፣ ጫቱን አታሳየን። እኛ አልሐምዱሊላ እኛ ሱሰኛ አይደለንም። እኛ እስልምና እና ሱስ የሚያገናኙ ነገር የለም። አሁን የላ የታ አለሳቸው ተቆጣጠረ ብለው የፈሰሩበትን አሳየኝ። አንተም ታመጣ ያለ ከሰላፍ እኔ ይኸው ከሰላፍ ኢማሙ አቡ ሀኒፋ ከሰሀባ የቀሩ ናቸው አብሳት ኪታብ ላይ ይኸው ለይሳ ከምስልህ ሸይኡን የሚለውን ማእንተነ ለይሳ ከምስልህ ሸይኡን የሚለውን ሲያብራሩ፣ ይኸው እስኪ ኪታቡን አሳይኝ መጀመሪያ። የሳቸው ኪታብ ነው። አብሳጥ አልኩ አብሳጥ የለም ብለኛል። አልፊቂ አልአብሳጥ አረ ፊቅ ውል አብሶጥ በል። አብሳጥ የሚባል ነገር የለም። አሁን እየነገርኩህ ማታቅም፣ እንደ እናንተ እዛ እየለገርኩ ማታምንም፣ ፖይንተር አብሶት በል አብሶት በል አብሶት አጣት በል ካለኮ፣ ሌላ ቦታ አልፍ ስቁን አስገባክ። ሌላ ሌላ ትርጉም ዘጠኝ፣ ሰው ለማለት የእሳቸውን ኪታብ አምጣ። የእሳቸው ኪታብ አይደለም። ትክክለኛውን ኪታብ አምጣ። ትርጉም ነው። የእሳቸውን አምጣው፣ ትክክለኛውን ታጭበረብራለን ምን ታገኛለህ አንተ ቀብር ላይ ማለት ነው ትርጉሙ ነው እንግሊዝኛ ትርጉም ነው ያመጣኸው የራሳቸውን ኪታብ አምጣው ትክክለኛውን ነው የምልህ እኮ አልፊቂ አል-አብሳጥ ተፍሲር ነው ያመጣኸው ትርጉሙን ነው ያመጣኸው ይሄኛው ተፍሲር እሳቸው በእንግሊዝኛ የጻፉት። አንተ አሊም ብቻ አቡ ሀኒፋ በእንግሊዝኛ የጻፉት ትርጉሙ ሳይሆን ኪታቡ በእንግሊዝኛ ራሱ የተጻፈው ወደ አረብኛ ወደ አረብኛ ይመልስና ከዛም በኋላ ላይሳ ከምስሊ ሸይኡን ሆነ ላይሳ ከምስሊ ሸይኡን ሲጀመር ዋህብይ ነው የተረገመው። ራሱ አንተ አጭበረባሪ ልትሉረቢያላህ ያ ረቢ ላ አላ ህዲ አሁን ይወልቅ አሁን በጣም ድንበር እያለፍክ ስሎ አንዴ ጫት ታሳይናለህ፣ አንዴ ትሳድባለህ፣ አንዴ ፊቁል አብሳጥ ትላለህ። አብሰጥና አብሳጥ እንኳ ሌታ ታቅም ዝም ብለ ኮን አንተ አሁን ገባ። አሊሞቻችን ለማቆሻሽ ብዙ ወሬ መላሳችሁም አይሞትም።

እንግሊዘኛ ይዞ መጥቶ ተመልከቱ የእሳቸው ኪታብ ነው የትኛው ሁለት ሶስተኛ ደግሞ ወላሂ የእሳቸው አላሉም እንደዚህ ተቆጣጠረ ብሎ አልፈሰሩም የትኛው ቦታ ላይ የትኛው አንድ የጫት ቪዲዮ ያሳይ እኔ በነገራችን ላይ ማለት ነው አብሶ እኔ ቤት ገብቶ ኢሕትራም አድረግ ያወረው አንዳንድ ሰው አክብሬ ማለት ነው ሲሳደብ ወይ ደግሞ እንትን ሲል አልወድም በባህሬ ማለት ነው በጣም ምጠላው እና እንደዚህ አይነት ነገር ተወሽ አህባሾች ልቃት ሆኑ በስነ ስርዓት ተወያዩ በመረጃ እሺ ሌላ ሌላ በስነ ስርዓት እስኪ መጥቀስ የሚችል ግቡ በስነ ስርዓት መረጃ መጥቀስ ይችላል የሚል